የፊታችን ቅዳሜ ለሚከበረው የሆረ ፍንፊኔ የቅድመ ዝግጅት ስራዎች እየተከናወኑ ነው። የኢሬቻ ፓርክ ለበዓሉ አመች እንዲሆነና ውበት እንዲላበስ የማድረግ ስራ ቀዳሚው ነው። በሙሉ የተስተካከሉ ናቸው። እሱ ብቻ ሳይሆን ደግሞ መሰረተ ልማቶች፣ መብራት፣ ውሃ በበቂ ሁኔታ የተዘረጋበትና እነኚህ በኮንስትራክሽን ስር ስለነበሩ የበዓሉንም ቦታ ከኮንስትራክሽን ተረፈ ምርት የነበሩትን የማጽዳት ስራ ነው እየሰራን ያለ ነው እንደምታዩት በጣም የሚያማምሩ ግሪነሪዎች፣ አበባዎች ዘመናዊ የሆኑ መብራቶች የተተከሉበት ነው። ሰውም በሚገባበት ጊዜ አንድ በር ብቻ ሳይሆን ብዙ አማራጭ ያለው ነው። ለእንቅስቃሴም የትኛውንም ቦታ ሆኖ መታደም እንዲችል ተደርጎ የተዘጋጀ ነው። የኢሬቻ ፓርክን የማጽዳት መርሃ ግብር የተከናወነም ሲሆን የአዲስ አበባ ከተማ አስተዳደር አመራሮች፣ አርቲስቶችና የተለያዩ የህብረተሰብ ክፍሎች በጽዳት ስራው ተሳትፈዋል። ደስ ይላል። የኢሬቻ በዓልን ምክንያት በማድረግ ኢሬቻ የሚከበርበትን ቦታ ለማጽዳት እና ውብ ለማድረግ ያው እኛም እዚሁ አጽድተን የበዓሉ ተካፋይ እንድንሆን በደስታ መጥተን እያጸዳን ነበረ ማለት ነው። ጽዳት ባለበት ላይ ጽዱ በሆነ ላይ ሲያከብሩ እነሱም ደስ ይላቸዋል፣ እኛም ደስ ይለናል። ለምን እንደ ሙያችን ውበት ያለው ላይ የተጸዳው ላይ በልማቱ እንደምታዩ ልማቱንም አለ እሱ ላይ በደስታ ሲያከብሩ እኛም በጣም ነው ደስ የሚለኝ ዛሬ የተገኘንበት ቅዳሜ ለሚከበሩ የኢሬቻ በዓል ህብረተሰቡ አጠቃላይ የኢትዮጵያ ሕዝብ አጠቃላይ ኢሬቻን የሚያከብርበትን ቦታ ለማጽዳት ነው እዚህ የተገኘ ነው። የጥምቀትን ባህር የኢሬቻን ቦታ የሚከበርበትን የመስቀል አደባባይን ደመራ የሚተከልበትን ሌላም ባህል በሚኖርበት ሰዓት የሙስሊምም እንደዛ ነው። ስለዚህ ይሄ ደግሞ ኢትዮጵያነት የኢትዮጵያን ባህል ነው። የጽዳት ስራው አካባቢውን ጽዱ ከማድረግ ባለፈ የበዓሉ ተሳታፊዎች በምቹ አካባቢ እንዲያከብሩ ያስችላቸዋል። የኢሬቻ በዓል ዋዜማን በማስመልከት በሆረ ፍንፍኔ ከአስራ አንዱም ክፍለ ከተማ 120 አካባቢ የሚጠጋ ሰው ወደ 1500 አካባቢ የሚሆን ሰው ሞብላይስ ተደርጎ የጽዳት ንቅናቄ ላይ ነን። የዚህ ዋና አላማ እንግዶች በሚመጡበት ጊዜ ጽዱ ውብ በሆነበት ቦታ ላይ በዓሉ እንዲከበርና በሀገር ውስጥ ብቻ ሳይሆን ከዓለም መጥተው የሚሳተፉ እንግዶች ስላሉ ይህንን ማራኪ ሳቢ ውብ ለማድረግ አላማ ያደረገ ነው። ይህንን የምናደርገው ከበዓሉ በፊትም ከበዓሉ በኋላም ነው የምናደርገው። ሆረፊንፊኔ በመዲኗ በድምቀት እንዲከበር የሚያስችሉ የተለያዩ ቅድመ ዝግጅቶችም ተከናውነዋል። በዋና ዋና መንገዶችም እንግዶቻችን በሚያርፉባቸውን ቦታዎች አካባቢዎች ላይ ያሉትን መብራቶች ሁሉም እንዲበሩ ማድረግ ችላ እስከ ትናንትና ማታም ድረስ ይህን የተከታተል ነው። ዛሬም በተመሳሳይ መልኩ ኢቨንቱ እስኪደርስ ድረስ እንከታተላለን። ከፍተኛ ኃይል በሚመጣበት ጊዜ እነዚህ ኃይሎች መቆራረጥ እንዳያጋጥሙ መስመሮቹን አፕግሬድ የማድረግ ስራ ሰርተናል። በተጨማሪም እንግዲህ እነዚህ የበዓል የሚከበርባቸው ሰዎች የሚንቀሳቀሱባቸው ቦታዎች በእግር ነው አብዛኛው ሰው የሚንቀሳቀሱ ብዙ የተሽከርካሪ እንቅስቃሴ አናይ። በእነዚህ ቦታዎች ላይ ለአደጋ የሚያጋልጡ ቱቦዎች እንዳይኖሩ ቱቦዎችን የመክደን የእግረኛ መንገዶችን የማስተካከል፣ ግሪን የነበሩ ቦታዎችን ሜንቴን አድርጎ የተሻለ ገጽታ እንዲኖራቸው የማድረግ ስራ ሰርተናል። አደጋ ቢደርስ እንኳን ምላሽ መስጠት የሚያስችል በቂ ዝግጅት ያደረግንበት በዓል ነው። እንግዲህ ሁሉ ዝግጅት አድርገን በዓሉ ደግሞ እየተቃረበ በሄደ ቁጥር ቀሪ ስራዎችን አጠናቅን በዓሉ በሰላም እንዲከበር የቻለውን ጥረት እናደርጋለን። በዓሉ በድምቀትና አብሮነት ተከብሮ እንዲጠናቀቅ ሁሉም የበኩሉን እንዲወጣ ጥሪ ቀርቧል።